የመጀመሪያው ኖሮ ያው በኩራዝ እና ከእንስሳቶች ከፍየል ከበግ ከአህያ አንድ ላይ ነበር የሚኖረው። አሁን በጣም ለየት ያለ ለውጥ ነው የመጣው። በጣም ቤት ሳር ቤት ውስጥ ገብተን ያው አንድ ላይ ከከብቶች ከዶሮች ከጭስ ከቆሻሻ ጋር አንድ ላይ ገብተን ነበር የምንወጣው ያው መጀመሪያ ከልጆቻችንም መኝታችንም እዛው ክፍላችንም እዛው ያው ከከብቶቹም ከጪስ ሁሉ ነገሩን በአንድ ቤት ውስጥ ሆኖ ነበር የምንኖረው አሁን ግን ያው ለሁሉም ነገር ምቹ ልጆቻችንም እየታመሙ እዛው ቢምቢ መራቢያችን የሆነ ሁሉም ነገር በጣም ምቹ ነበረ። ግን አሁን እንደሚታየው አልহামዱሊላህ በጣም ደስ ይላል የድሮ ኑሮ አሁን ከከብቶች እኛም በሬ አርሰን አንድ ላይ ከከብት ጋር ከበጎች ከፍየሎች ከእበት ጋር ከጭስ ከጥላሸት ከተለያ ነገር አብረን ነበር የሚኖረው። አሁን ደግሞ ይሄን ነገር መንግስት ሰጥቶ ሲሰጠን ከመጀመሪያው ኖሮ ከዛሬው ኖሮ አይቅሰመኝና ማለት አይገናኝም። አንድ ላይ በዛን ሰዓት በዛ በጭስ ለጥቀም ነበር ማብራት አልነበረም ኩራዝ ነበር የሚናበራው። ዛሬ ማብራት አለ። እ ዛሬ ረምምል በዚህ ተነስተን ሁል በራቅ ይሄን ነበር ለቻርድ ቻርድ ለማድረግ ዛሬ ለቻርድ ሰው ወደዚህ ነው የሚመጣው። ቻርድ ሞባይል ቻርድ ለማድረግ ለቻርድ ሄደን ከተማ ሄደን ማብራት አተን ስልካችን 3 4 ቀን ዝግ ሆነ ነበር። ዛሬ ማብራት ያው ሶላር ሰቶናል። በሶላር ማስልካችን ክፍት ነው ሁሉ ጊዜ። ከመጀመሪያው ነው ከኛው ከዛሬው ኑሮ አይገናኝም። ኑሮአችን ያው ከብቶቹም ዶሮቹም ሁሉም ከኛ ጋር ነበሩ ያው ልጆቹም ከብቶቹም አንድ ላይ ነበር የምናድረው። ያው አሁን ተለያይቶ ለየ ብቻው ሲሆን በጣም ነው ደስ አለን። ያው የዛቸው የመንግስታችን እድሜው ረዥም ይሁን ብለን ነው ዱ እያረግን ተኝተን ስንነሳ፣ ሰላትም ሲንሰግድ ለሱ ነው ዱ እያረግን ነው ያለ ነው። ለምን እስካሁን ድረስ መንግስት እንደዚህ ወርዶ ይሰራ ኢትዮጵያ እስካሁን የት ደርስ ነበር?